የህይወት ህልሞች በተስፋ ብዙወርቅ። ይህ አጭር ጽሑፍ ወደ ኢትዮጵያውያን አንባቢዎች ልብ ታወሪን ዘስካይ በሚል መጽሐፏ ስለገባችው ማይንትዊን፣ ተድባብና ምንትዋብ የተባሉ መጽሐፍትን ስለጻፈችው የቀድሞ የኢህአፓ ታጋይ ህይወት ተፈራ የመጀመሪያ ስራ ነው። የመጀመሪያዋ በሆነው ታወሪን ዘስካይ ውስጥ ስላቀረበቻቸው ህልሞች በተለየ መንገድ የምናነሳበት ነው። አሻም ውድ የዳሪክ ጥበባት ቤተሰቦች ይህ ጽሑፍ ቅድሚያ በ2010 የጻፍኩት ቢሆንም አሁን በድጋሚ አንዳንድ እርማቶች ተደርጎበት ወደ እናንተ ቀርቧል። ቀጣዮቹን ጥቂት ደቂቃዎች አብረን እንድንቆይ ግብዣዬ ነው። የህይወት ተፈራ ታውሪን ዘ ስካይ በተማሪዎች ንቅናቄ ላይ ከተጻፉ የታሪክና ፖለቲካ ቀመስ መጽሐፍት የተሻለ ከወገንተኝነት በጸዳ ሁኔታ የተጻፈ ነው። ካለፈ መማር እንዲህ ምነው አሰኝታኛለች። በመጽሐፉ አጠቃላይ ሁኔታ ላይ አስተያየትም ሆነ ሂስ ለመስጠት አልደፍርም። ነገር ግን የወፍ በረር እየታየን እንደዚህ ያሰፍራሉኝ ጋዜጠኛ መሐመድ ሰልማን ማህሙድ ጋር ጠብቂም በሚለው መጽሐፉ አሁን የፈረሰችውን እና ከአስር ዓመት በፊት የነበረችውን ፒያሳ እንደገለጸው ህይወትም ልክ እንደዚሁ የእርሷን ዘመን ፒያሳ በሚያምር ስነ ጽሁፍ ውበት ገልጸዋለች። እኔ ግን በግሌ የሳበኝ ነገር ህይወት በግለ ታሪኳ ላይ ከሌሎች የግለ ታሪክም ሆነ የስነ ጽሁፍ ስራዎች ላይ ያላየሁትን ሰፊ ቦታ ለህልም ሰጥታ ጽፋለች። ከመጽሐፉ በተጨማሪ ከመዓዛ ብሩ ጋር በሸገር ራዲዮ ባደረገችው ቃለ መጠይቅ ላይ መጽሐፉ ሊለቀቅ ሲል ስለ ጌታቸው ማሩ ያየችውን ህልም ስትናገር ትሰማለች። ከእነዚህ ሁኔታዎች ተነስቼ ሳየው ህይወት ህልም የእውናዊ ተጨባጭ ዓለም ነጸብራቅ ነው ብለው ከሚያምኑት ጋር ልመድባት ከበደኝ። ይልቅም ህልም ማለት በዓለማት መካከል ያለ፣ በዘመናት መካከል ያለ እንዲሁም በሰዎች መካከል ያለ ድልድይ አድርጋ የምታስብ አድርጌ ቆጠርኳት። እርሷ ስለ ራሷ ምን ትል እንደሆነ ግን እናያላውቅም ህልሞቿን በጥቂቱ ቀንጨብ አድርጌ ላሳያችሁ ህልም አንድ የመጀመሪያው ህልም በመጽሐፉ ገጽ 59 ላይ ይገኛል ጓደኛዋ ቤት ሆና የምታየው ህልም ነው እንደዚህ ይነበባል የተነፋ ትልቅ ፊኛ የሚመስል ነገር ይመስለኛል። በየቤቱ እየገባ በበር ይገባና በመስኮት ይወጣል፣ ወይም በመስኮት ገብቶ በበር ይወጣል። ሰው ሁሉ በዱላ ሊያፈነዳው ሲሞክር፣ እሱ ግን ቀጥ ብሎ ወደ ሰማይ ይሄዳል። ከዚያ ጃንሆይ ይመጡና ለተሰበሰቡ ህዝብ ንግግር ያደርጋሉ። በሀገራችን ላይ መዓት እየወረደ ነው፣ እግዚኦ እንበል፣ እግዚኦ እንበል ይላሉ። ህዝቡ በጉልበቱ ይንበረከክና ከእርሳቸው ጋር ይጸልያል። ከዚያ ጃንሆይ ፊኛውን በጥይት እንዲያፈነዱ ወታደሮቻቸውን ያዟቸዋል ወደ ሰማይ ያለማቋረጥ ይተኩሳሉ። አንዱም ጥይት ግን ፊኛውን አያገኘውም እንዲሁም የባሰ ወደ ላይ ይሄዳል በመጨረሻ ሲመታ ይፈነዳና አስራ አራት የግማሽ ጨረቃ ቅርጽ ያላቸውን ነገሮች በሰማዩ ላይ ይረጫሉ ሁሉም በፍርሃት ተውጠው ይንበረከቁና እግዚኦ እያሉ ያለማቋረጥ ይጸልያሉ ይህንን ህልም ለመፍታት የግድ ዘዲክሽነሪ ኦፍ ዘድሪም መያዝ አይጠበቅብንም። በመጽሐፉ የተገለጠው የህልሙ ቀጥተኛ ፍቺ በአስራ አራቱም ጠቅላይ ግዛቶችም ሆነ በዘውዱ ላይ የሚመጣ መከራ መኖሩን ያስጠነቅቃል። ህልም ሁለት። ሁለተኛው ህልም ደግሞ በገጽ ሁለት ዘጠና ላይ ይገኛል። ይህንን ህልም አብሮ ታሳሪዋ የእድሜ ባለጸጋ እትዬ ዘነቡ አየሁልሽ የሚሏት ህልም ነው። እንደዚህ ይነበባል። ህልም አየሁልሽ ትናንትና ሌሊት በገሃድ አሳየኝ። ሰው ሁሉ ሻይ ሊያፈላ እዚያ ጋር ተሰልፎ ነበረ ይመስለኛል አሉ። ከጓደኞችሽ ከአንደኛው በኋላ ተሰልፈሽ ይመስለኛል። መኮንን ነው ስሙን አላውቀውም። ያኛው ያ ጃኬት የለበሰው ብለው ታዬና አገሬው ለተቀምጡበት አመለከቱ። ታዬ ነው ስሙ። እሱ ሻዩን አፍልቶ ጨርሶ ወደ ፔርሙዝ ይገለብጣል። አንቺ ተጠጊ ያለሽ እሱ ጨርሶ ሲሄድ ውሃ በባልዲ አንስተሽ እሱ ባፈላልበት ላይ ልትጨምሪ ስትይ እጅሽን ለቀም አደረግኩ። ከዚያ ብረድስቱን ብድግ አደረግኩና ጓደኛሽ ትቶ የሄደውን ሻይ ወደ ያዳፍቼ ብረድስቱን በሳሙናና በውሃ ካጠብኩ በኋላ ንጹ ውሃ ጨምሬ መልሽ ይጣልኩት ይሏታል። ይህ ህልም ፍቺው የአዲስ ህይወት ብስራትና የህይወት መታደስን የሚያበስር ህልም ሶስት ይህኛው ህልም ደግሞ በእስር ማብቂያ ዘመኗ መጨረሻ ላይ አብረዋት በጤና ማዕከል ውስጥ ይሰሩ የነበሩ አባት አየሁልሽ የሚሏት ህልም ነው እንደሚከተለው ይነበባል ትናንት ሌሊት ስለ አንቺ አንድ ህልም አየሁ ታንኳ በእንጨት መቅዘፊያ ስትቀዝፊያ አየሁሽ እዳር ድረስ ቀዝፈሽ ወጣሽ አሉ ፍቹ ምንድን ነው አልኳቸው አየሽ መቅዘፊያ ዘመድ ነው በዘመድ ብርታት ልትፈቺ ነው ይህን መፍቺው የማያወላዳ ነው። ብዙ የህይወት ፈተናዎቿ ውስጥ የቤተሰቦቿ መስዋዕትነት ከፍተኛ ነው። ሌላኛው እና በመጨረሻ የምናነሳው ህልም ጌታቸው ማሩም በህልሟ እንዳየችው ከመዓዛ ብሩ ጋር በሸገር ኤፍ ኤም መቶ ሁለት ነጥብ አንድ ላይ በቅዳሜ ጨዋታ በነበራት ቆይታ ትናገራለች ያንን ሽማግሌ የሚያስመስለውን ጃኬት ለብሶ ከመቃብሩ ሐውልት ላይ ቁጭ ብሎ ከጀርባ እንዳየችሁ ትናገራለች። የዚህ ህልም ፍቺም የፍቅረኛዋ የጌታቸው ማሩ ስም በጻፈችው መጽሐፍ ከመቃብር በላይ መዋሉን ያሳያል። እርግጥም ደግሞ ጌታቸው ማሩ በእኛ ዘመን ወጣቶች እንዲታወቅ ዳግም ማን ነው ተብሎ እንዲጠየቅም አድርጋለች። በመጨረሻ ህይወት ተፈራ አንድ ወቅት ከገቡበት የፖለቲካ ዓለም መውጣትና የህዝብን ኑሮ መኖር ላቃታቸው ሰዎች ህይወት ትልቅ ትዕምርት ናት? የ አስራ ዘጠኝ ስልሳዎቹን የኢትዮጵያ ተማሪዎች የፖለቲካ እንቅስቃሴ ሊያውቅ የሚፈልግ ማንኛውም ሰው ይህንን መጽሐፍ እንዲያነብ መክራለሁኝ። መልካም ንባብ ተመኘው። በዚህና በሌሎች ጉዳዮች ላይ አስተያየት አለኝ የሚል ቢኖር በጨዋ ድምፅ ካቀረበ ድረስ ዳሪክ ጥበባት በራችን ክፍት ነው። አብራችሁን ስለቆያችሁ ከልብ እናመሰግናለን።